በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የፋይናንስ ቢሮ ኃላፊና ና የሶዶ ክላስተር አስተባባሪ አቶ ተፈሪ አባተ በመድረኩ ተገኝተው እንዳስረዱት የፕሮጀክቱ ዋና ዓላማ ልዩ የገንዘብ ምንጭ ለልዩ ዓላማ ማቋቋም መሆኑን ጠቁመው ገንዘቡ በዋናነት በክልሉ የተጎዱ የመሬት አካላትን በማከም ምርታማ ለማድረግ ያግዛል። ይህ ገንዘብ ዋና አገልግሎት የሚሰጠው ሁለት አይነት አገልግሎቶችን ይሰጣል። አንደኛው በጣም የተጎዱ የተጎሳቀሉ ምርቶችን ወደ ምርታማነት እንዲያመጣ መሬቱ እንዲያገግም የመሬት ሕክምና የምንሰጥበት ማለት ነው። ሁለተኛው ደግሞ እየተራቆቱ ያሉ ደኖች ተመልሶ ወደ ቦታቸው የደንነት ይዘት ኖራቸው እንዲያገለግሉ ማድረግ ነው። ስለዚህ ደን ኖረ ማለት የአካባቢ አረንጓዴ አሻራ እንግዲህ አካባቢ ላይ የሚያመጣው አስተዋጽኦ አለ። ደን ሲኖር ውሃ ይኖራል። ደን ስኖር ምርታማነት ይጨምራል። ደን ስኖር የማር ምርት ይጨምራል። የስራ እድል ይፈጥራል። ብዙ ዘርፍ ብዙ ስራዎችን አሁን በአካባቢያችን የሚታዩ የምሬት መንሸራተቶች፣ የውሃ እጥረቶች፣ አጠቃላይ ሁሉ የሚሰራ ነው። ክልሉ ይህንን ልዩ ፈንድ ተጠቃሚ እንዲሆን ተቀባይነት ያለው የአተገባበር ፕሮጀክት በፍጥነት እንደሚዘጋጅም አቶ ተፈሪ አክለዋል። ይሄ ተግባር ምሬት እንድነካ ከታች ከቀበሌ ጀምሮ ከወረዳ ከዞን ጀምሮ ሁሉም አካላት ለዚህ ባለድርሻ ናቸው። ውሃን የማይጠቅም ደንን የማይጠቅም ምርትን የማይጠቅም ማንኛውም ነገር ላይ መሬት ላይ የሚበቅለውን የሰው ልጅ ሆኖ የማይጠቅም አካል ስለሌለ ይሄ ለአንድ ሴክተር ወይ ለደንና አካባቢ ወይም ለፋይናንስ ወይም ለግብርና የምንተወ ጉዳይ ሳይሆን ሁሉም ባለድርሻ አካላት ብለን የለየናቸው አካላት ሁሉ የሚተባበሩበት የቅንጅት ስራ ነው የሚጠበቀው። ለልዩ አካባቢ ጥበቃ ስራ እቅድ ስኬት በክልሉ ያሉ ባለድርሻዎች በቅንጅት መስራት እንዳለባቸው አቶ ተፈሪ ተማጽነዋል። አንድ ወር ብቻ ነው ታለችው። ሀያ አስራ ስምንት ላይ ኦን ይሆናል ማለት ሐምሌ አንድ ላይ ነው። ስለዚህ አንድ ወር ከ13 ቀን ስለሚቀር ይሄ ስራ በጣም ከበድ ያለ ስራ ነው። በተለይ ትላልቅ ስራዎች የሚፈልጉ ስራዎች አሉ። ላንድ ሰርቲፊኬሽን የሚባለው መሬትን መዝግበው ባለቤት ከማድረግ አንጻር የሚታዩ ስራዎች አሉ። ሌላ ደግሞ ጎን ለጎን እሱ ያው ተጠንቶ ከፌደራል ጀምሮ መሬት መውረድ አለበት። የላንድ ፖሊሲ፣ የመሬት አጠቃቀም ፖሊሲ ከፌደራልም በክልላችንም ሪቫይዝድ የሆነ የሶርስ ዶክመንት አዘጋጅተናል። ድራፍት አለ። እነዚህ እነዚህ ነገሮች ጎን ለጎን የተሰሩ በተለይ ሰርቲፊኬሽን ላይ ካሉን 65 ወረዳዎች ወደ 49ኙ ላይ የመሬት ምዝገባ ስራ ተጠናቋል። ቀሪዎቹ ምዝገባ ተደርገው ይሄ ስራ የላንድ ሰርቲፊኬሽን ይፈልጋል። ስለዚህ በላንድ ሰርቲፊኬሽን ላይ አርሶ አደሩም ባለድርሻ አካላትም ሁሉ በቴክኒክ ባለሙያዎችም የራሳቸው ሚና ሊጫወቱ ይገባል። እንደ አቶ ተፈሪ ገለጻ በቀጣይ በክልሉ የሚተገበረው የአረንጓዴ አሻራና ና የተጎሳቆለ መሬት ማገገሚያ ልዩ ፈንድ ከዚህ በፊት ሲሰራ ከነበረው ቋሚ የገንዘብ ምንጭ ኖሮት መተግበሩ ልዩ ያደርገዋል። ከክልሉ 65 ወረዳዎች በ49 የመሬት ምዝገባ ስራ ተጠናቋል ያሉት ኃላፊው በዚህ መልካም እድል ክልሉ ተጠቃሚ እንዲሆን በፕሮጀክት ዝግጅት ላይ ርብርብ ማድረግ ይፈልጋል ብለዋል። የደቡብ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛት ግጄ እንዳብራሩት አረንጓዴ አሻራ ና የተጎሳቆለ መሬት ማገገሚያ ፈንድ ተግባራዊ የሚደረግባቸው የትኩረት ነጥቦች ተለይተዋል። አረንጓዴ አሻራ ና የተጎሳቆለ መሬት ማገገሚያ ልዩ ፈንዱ ስድስት ቴማቲክ ኤሪያዎች ተለይተዋል። ከነዚህ ስድስት ቴማቲክ ኤሪያዎች ውጪ ሌሎች ቦታዎች ላይ መጠቀም አንችልም ይህንን ፈንድ። እነዚህ ይሄን ፈንድ ማን ይመራዋል ነው በፌደራል ደረጃ የሚመራው አካል ታውቋል። በአዋጅ ነው። ባይዘይ ማን ይመራል የሚለው ዛሬ እኛ ዚ ተሰብስበን የምንወስነው ሳይሆን በፌደራል ደረጃ በአዋጅ ይሄንን የሚሰበስበው የገንዘብ ሚኒስተር ነው። ዓለምን ስጋት ውስጥ የከተተው የደን መራቆት ሽፋንን በማሻሻል ትውልድን ማስቀጠል የህልውና ጉዳይ መሆኑን ክልሉ ከገጠሙ ተጨባጭ የተፈጥሮ ፈተናዎች ጋር በማያያዝ ጠቅሰዋል። ኃላፊው አክለውም የክልሉ መንግሥት ይህ መልካም ዕድል እንዳያመልጠው ባለድርሻ ሴክተር መስሪያ ቤቶች የሚጠበቅባቸውን ኃላፊነት በቅንጅት መወጣት አለባቸውም። የክልሉ ዞኖች በልዩ ፈንድ ፕሮጀክት ዓላማ ዙሪያ መረጃ አላቸው ያሉት አቶ ግዛቴ በየዞኖቹ የተለያዩ የተጎሳቆሉ መሬቶች መረጃ እንዲደራጅም አሳስበዋል። ስፔሻል ፈንድ የመጨረሻው ግብ ደን መፍጠር፣ ደን በመፍጠር ማለት ደንን ፈጥሮ ማቆም አይደለም፣ ምርትና ምርታማነት መጨመር ነው። የገጸ ምድርና የከርሰ ምድር ውሃ መጨመር ማለት ነው። ደንን ጨምር ብለን ትሪ በዝድ ነው የምንሰራው፣ ስራ በሙሉ ትሪ በዝድ። ትሪ በዝድ ብለን ስንል መሰረተ ልማትን መጠበቅ ነው። ቅድም ዶክተር እንዳለው የከርሰ ምድርና የገጸ ምድር ውሃ መጨመር ነው። የግብርና ምርትና ምርታማነት መጨመር ነው፣ የስራ እድል መፍጠር ነው፣ መሰረተ ልማቶችን መጠበቅ ነው። ይህን ስናደግ ነው እንግዲህ ትውልድን ማስቀጠል የምንለውና ስራው የተሳሰረ ነው። በመድረኩ የተሳተፉ አካላት በጊዜ የድርሻቸው እንዲወጡ አሳስበዋል። የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድ በክልሉ እውን እንዲሆን የተጋበዙ ባለድርሻ አካላት የበኩላቸውን ለመወጣት ቁርጠኛ መሆናቸውን ገልጸዋል።